ባሌ በላይ ላይ ሌላ ሴት ደረበብኝ ስል ምን አጉድለሽበት ነው፣ ወንድ ልጅ ቤቱ የሚመቸው ሌላ ያይም ብላችሁ ጥፋተኛ የምታደርጉኝ፣ ግን በሰላም ነው ማን ነው ሙሉ ሰው? እና መቼስ ነው ስንገባ እኔ ፍጹም ነኝ ምንም አላጎድልም፣ ባሌ ቢያጎድል ግን ግድ የለም ይቅር ለዋለሁ ብለን ነው እንደ ሴቶች ያገባ ነው። ጭራሽ ለባሎቻችን ጥፋት መሸፈኛ ራሳችንን የምንወቅሰው የምንዋሸው ለምንድን ነው? እውነቱም ቢመረንም እንዋጠው አንዷንድ ወንዶችና ሴቶች የቱንም ያክል ብትመቿቸው ቆረቆረኝ ማለታቸው በፍጹም አይቀር ነገር ነው። ስለዚህ ወደ ራስ ያጎደልሽበትን አስተካኪ አትበሉ። አንዴ ሴት ክብሬ ይረግጧል፣ መመለስ የለም አብቅቷል። ምሰበርበት ወይም ምጎዳበት ምናም ሁኔታ አይኖርም። አላደለ አታስቡ በእውነት ጠንክር ያሳያቸዋለሁ። ምናልባት አሁን ያለው በሲቹዌሽን ይመስለኛል እኔ እንደዚህ እንደሆነ ያደረገኝ እንጂ ሁለት ጽንፍ የረገጡ ሀሳቦች ሲነሱ ተመልክቻለሁ። በኢንስታግራም እና በዩቲዩብ በኢንስታግራም እና ዩቲዩብ ላይ እንደምታዩት ኢንስታግራም ላይ እና ዩቲዩብ ላይ ያሉት ኮሜንቶች እጅግ እጅግ ይገርማል። የዩቲዩቡ ሌላ፣ የኢንስታግራም ላይ የዘቀጠ ማለት ማሰብ የማትችል ልጅ ሆና እሷ አንተን አምና ቤት ተቀመጠች እንጂ ይችልች ከአንተ በላይም እኮ ገቢ የምታገኝ ሴት ልትሆን ችላል። ፕራንክ ወንጀል ነው። እንደ ቆያችሁ ጠብቃሴ መስፋን እንግዲህ የዚች ከላይ ያለችው እህታችን ጉዳይ በጣም ቁጣ አንቀስቅሰዋል። ብዙዎች አልቅሰዋል፣ ተበሳጭተዋል። ይሄ ነገር በምር ደረጃ ማወቅ ያለብን ነገር ትዳር ላይ መከባበር፣ አንደርስታንድ መደራረግ መሰረታዊ ነገሮች ናቸው። በተለይ ደግሞ ሴቶች በሚወልዱበት ሰዓት ነፍሰ ጥሩ ሆነው የምታረጉትን ነገር ባሎች እጅግ በጣም መጠንቀቅ አለባችሁ። አድርጉ አራስ እና እርጉዝ ውስጥ ጥንቃቄ አድርጉ። እና እቺ ሳያት አንዲያ ነገር አንተ አትረባ የምትረባ አይደለም። ለመጀመሪያ ጊዜ አይደለም፣ ደግሞ ይሄ ፍራንክ አይደለም። በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስለሃታል። በቃ ያስታውቃል። እንግዲህ እንትና ሄርሜላ እዛ ቤት ለመግባት አለሳካ ሲላት ፕራንክ በሚል ምክንያት ነገሩን እንግዲህ ዞር ለማድረግ ሞክራለች። ነገር ግን ዛሬ አሁን የመጣውበት ጉዳይ በሄርሜላ የቀድሞ ፍቅረኛ እንዲሁም ደግሞ በቃ ኦልሬዲ አሁን የተወችው እና የከዳችው ልጅ እንግዲህ ድንገት መጥቶ ነገሩን ላፍረጥረጥ አድርጓል። የሄርሜላን ማንነትና ምን አይነት ሰው እንደሆነች አሳይቷል ማለት ነው። በጣም በጣም የሚገርም ነው። ትናንትና ሄርሜላ ይህን ቪዲዮ መጀመሪያ ለቀቀች፣ ከአብርሃም ቻናል አለ ይህን ነገር አሳየች። የነበረው ነው የምኖረው ምን አይነት አይነት ነገር እሷ። ሲጀመር ይኸውላችሁ፣ ሪስፔክት ቢኖራት እንደዚህ በምትመጣ ሪስፔክት ቢኖራት እውነት ሩታ እኮ ቀድማ ነገሯን ስለጠረጠረችና ስላወቀችባት ሴሯ ስለገባት እቺ ልጅ ከዚህ ቤት ምን ትሰራለች መልካም ሰው ያየሸው አብርሃምን ብቻ ነው ወይ እስከ ማለት ደርሳለች። ሩታ ሰ ግን እውነት አንቺ እናንተ አንድ ላይ እንድትሆኑ እኔ ብቻዬን ስለሆንኩኝ እናንተ ጋር የመጣሁት ለዛ ነው ትል የነበረችው ሄርሜላ እውነት ለሩታ አስብ ለአንቺ እኮ አስባለሁ ትል የነበረችው ሄርሜላ እንደማታስብ በስነ ስርዓት ያወቅኩት በትላንቱ ቪዲዮ ነው። ተመልካቱ እንግዲህ ይህን ቪዲዮ እኮ ገባ፣ ተሰብስበሽ አንቺ ብቻ አታየውም እኮ ከጓደኝ ሩታም ታይዋለች፣ ቤተሰብ ያየዋል። ገባሽ አይደለ? ሻንጣ እየጎተት ሻይ ፕራንክ ነው ስላልተሳካልሽ ማለት ነው። ኤኒሀው ውድ ቤተሰቦች የንትና የሄርሜ ላይ ቀደሞ ፍቅረኛ ሚስጥር አውጥቷል። እሱ ያልተናገራቸው ብዙ ጉዳዮች አሉ እሱ ያንተን ያላላቸው ብዙ ጉዳዮች አሉ። ስለሱ ኛም ትንሽ ለማወቅ ጥረት አድርገናል። አንድ ቦታ መርገጥ አቅቶት አብርሃም፣ አሁን ባለው ሁኔታ አይደለም የልጅ አባት የራሱን እንኳን ትዳር መምራት ያልማይችልበት ደረጃ ላይ ያደረሰችው ሄርሜላለች። የራሷን ህይወት የራሷን ነገር ልጁን እንዳያችሁት ተመልከቱ። ይሄ ነው የቀድሞ ፍቅረኛ፣ ይሄ ነው የቀድሞ ፍቅረኛዋ። ይሄ ልባት ሊሰጠው ይገባል። እንግዲህ የሚናገረውን ነገር የሚከብድ ነገር ነው ያለውን ነገር ች ነው ነገር በጣም ይከብዳልና ያለውን ነገር ነው በጣም በጣም የሚከብድ ነገር ነው። ግን ምንም ማለት አይደለም። እኔም አሁን ደሞ ዛ የምፈልገው ነገር ይህ ነገር ሌላው አካል ቀልብ ሰጥቶበት እንዲመለከተው ነው የምፈልገው። ምክንያቱም ዛሬ እሱ እንዲመስሏልና ያለውን ነገር በዚህ መልኩ አድርጓልና፣ ኦልሬዲ ይህ ልጅ ምናልባት ከበስተጀርባው ሌላ ሰው አካል ወይም ፋሚሊ ጓደኞቹ ጥሩ ሆነው ዛሬ በዚህ ብርታት እንዲቆም አድርገው ሊሆን ይችላል ግን በጣም ያሳዝናል። በጣም በጣም በጣም የሚገርም ነው። ሶ ስለዚህ የራሷን ቤት ያፈረሰች ልጅ ነች። እዛ ሄዳ የሌላን ሰው ህይወት እያተረማመሰች እና እያፈረሰች ያለችው እና በዚህ ደረጃ ያለች ልጅ ላይ በምን መልኩ ሳይድ እንደሚያዝ በምን መልኩ መፍትሄ ሊኖሩ እንደሚቻል አላውቅም። በቃ ሄርሜላን ማስተካከል ያልቻሉ ገባቸው። ሄርሜላ የራሷን ህይወት በዚህ መልኩ አፈራርሳ ይሄ ልጅ እንደዚህ ልቡን ሰብራ የሄደች ልጅ አሁን ዛሬ ደግሞ ዛሬ ደግሞ የአብርሃምን ቤት በዚህ መልኩ ከድጡ ወደ ማጡ ገባቸው። ሲጀመርም ከሩታ ጋር ክፍተት ነበረ፣ ብዙ ጭቅጭቆች ነበሩ በዛ ልጅ ምክንያት ያንተ ልጅ ነው አይደለም በሚለው አሁን ይህን ክፍተት ተፈጥራ ሴራውን በጣም እያጦዘችው ነገሩን አስቸጋሪ ሁኔታ ውስጥ እንዲሆን ያደረገችው በምታዩት መልኩ ነው። ስለዚህ እኔ ነገ መፍትሄ ይኖራል ብዬ እኔ አላስብም በቃ ይሄ ልጅ አሁን ነገ በበቀል ተነሳስቶ ምን ሊያደርግ እንደሚችል አይታወቁት። አሁን እዚህ ጋር እኛ ቪዲዮ ላይ ለመሆገር እንዲም ምናልባት ሄርሜላ ኮ እዛም ገብታ እየኖረች ሊሆን ይችላል እዚህ ጋር ይለምን አለ አብረን እንሆን እባክሽን፣ በቃ አንቺ ትክክል ነሽ፣ እንደዚህ ይላል። በዛ ጋር ሄደው ቤቱ እያሽሙ ነው መሆናት ምናምን ይታያል። እና ይሄ ነገር በጣም በጣም ብዙዎችን አስቆጥቷል። በጣም ማለት ነው። እንዴት ነው አንድ ትዳር አለኝ ነገ ልጅ ሊኖረኝ ነው የሚል አባል ከሚስቱ ጎኖ ነው የጤናዋን ሁኔታ እየተከታተለ መስፈልገውን ነገር እያደረገላት ፍቅር እየሰጣት፣ የሆርሞን መለዋወጥ ይኖራል፣ ፍቅር እየሰጣት ከጎኗ መሆን ሲገባው በጣም በጣም አስነዋሪ ነገር ነው ያደረገው። ሌላው ደግሞ በሩታ የፎቶ ጉዳይ በጣም በጣም ብዙ ብዙ ብዙ ውዝግብ ተነስቷል። የሩታ ፎቶ ብዙዎችን አስቆጥቷል። እና እኔም ደግሞ በዚህ ጉዳይ ላይ በዛኛው ቻናሌ ላይ ቪዲዮ ሰርቼበታለሁ። እሱን ደግሞ ከታች ባለው ሊንክ አስቀምጭላችኋለሁ እዛ እየገባችሁ ማየት ትችላላችሁ። ሁለት ጽንፍ የረገጡ ሀሳቦች ሲነሱ ተመልክቻለሁ። በኢንስታግራምና በዩቱብ በኢንስታግራምና ዩቱብ ላይ እንደምታዩት ኢንስታግራም ላይ እና ዩቱብ ላይ ያሉት ኮሜንቶች እጅግ እጅግ ይገርማል። የዩቱቡ ሌላ የኢንስታግራሙ ሌላ እና ተቃራኒ የሆነ ሀሳቦች ሲንጸባረቁላ አስተውያለው ማለት ነው እና ኢንስታግራሙ ላይ በጣም በርቺ፣ ከጎንሽነን፣ ምናምን ሰላም ተገላገይ። በዩቲዩብ ላይ ግን አገር ሰው ነው የወረደበት ሰው። ስለዚህ አንደኛም ነገር ምን እንደገባኝ ታውቃላችሁ? ግብረ ገብ ምግባር ያለበት እና ይሄ በቃላደል ለምግባሩ፣ ለሃይማኖቱ፣ ለስርዓቱ የሚጠነቀቅ ኦዲየንስ ያለበት ብዬ የማስበው ዩቲዩቡን ነው። እና ሩታ ትክክል አልሰራችም። ትንሽ ከባህላችንም ከስርዓታችንም ትንሽ ወጣ ያለ ያፈነገጠ ማለት በሚቻል አይነት ፎቶ ነበር የተነሳችው እና ብዙዎች በጣም በጣም በዚህ ፎቶ ላይ ብዙ ሲወቅሷት ነበሩ። ስለዚህ ነገሩን እነሱ ይሸቸውን እየጨመሩ በእንቅርት ላይ ጆሮ ደግፍ እየሆነ ነው ያለውእና በዚህ ደረጃ መነጋገሪያ ለማድረግ ሩታም ለምን እንዳሰበችው አይዶን ነው አልገባኝም። ግን ይመስለኛል በቃ ይሄ ፐርሰናል የራሷ ላይፍ ነው፣ ያመነችበትን ነገር ማድረግ ትችላለች። መቃወም ባለብን ትክክል አይደለም ብለን ባመንበት ነገር ትክክል አይደለም ማለት እንችላለን። ነገር ግን ሌላ ውስጥ ገብተን ደግሞ ጸያፍ የሆነ ንግግሮችን ምናም ባናደርግ በጣም በጣም በጣም አሪፍ ነው ብዬ አስባለሁ። ለምን በጣም ወጣ ያሉ ኮሜንቶች በጣም ወጣ ያሉ ንግግሮችን ሁላ አስተውዬ ነበርና ከሃይማኖት ጋርም አይገናኝም። ሩታ ሩታ ነች፣ እንደ ሩታ ሩታ ነች። ያጠፋችው ሩታ ነች። ሩታ በዛ መልኩ መጠየቅና ምንት ማድረግ አለባት። ከዛ ውጭ ደግሞ ቤተሰብም ሲሰደብ ነበር በእሷ ምክንያት። ስለዚህ ቤተሰብም ሃይማኖትን መናገር ተገቢ አይደለም። ማንም የትኛውም ሃይማኖት የትኛውም ሃይማኖት በዚህ ልክ ደረጃ ሩታ እንደዚህ አይነት ፎቶ እንድትነሳ የሚያበረታታ ሃይማኖት የለም። ስለዚህ በዛ ደረጃ ደግሞ ማወቅ አለብን ብዬ አስባለሁ። ይሄ ፍጹም ስህተት ነው። ስለዚህ እንግዲህ እንደነገርኳችሁ አብርሃም እዛ ጋር ነገሮችን እያበላሸ ሩታን በዚህ በኩል ደግሞ ብዙ ነገሮችን እያተረማመሰች እያበለሻሸች ነው ያለችው እና የእነሱ ውዝግብ በየጊዜው መነጋገሪያነቱን እንደቀጠለ ነው ያለው። ስለዚህ በዚህ ጋር የሩታ ፎቶ፣ በዚህ ጋር ደግሞ የሄርሜላ ደግሞ ሻንጣ እየጎተቱ አልሳካ ሲል ደግሞ ፕራንክ ነው ትንሽ ያስቸግራል ይስለኛል። ፈረንቹ ስላለ ነው ይሄ ነገር ትንሽ ሊከሽፍ ይችላል። ፈረንጁን ይህ ነገር ያከሸፈው ብዬ አስባለሁ፣ እንጂ እንደ አላማዋ ከሆነ እንዳሰበችው ከሆነ ያንን ነገር ለማሳካትና ነገሩን እንትን ለማድረግ ነበር የመጣችው። አብርሃም ለዛ ነገር ፍላጎት ባይኖረው ኖረ አይለቀውም ብዬ አስባለሁ ቪዲዮን ስለዚህ ወደ መጨረሻው ጉዳያችን እንሂድ። አንድ ቪዲዮ ቲክቶክ ላይ በጣም መነጋገሪያ ይሆናል። ይህ ቪዲዮ ምንድን ነው? ዲስሪስፔክት ሲያደርግ የሚስቱን አንድ ባል አለ። እና የሚናገራት ነገር ፍጹም ፍጹም የማይጠበቅ ፍጹም ፍጹም ጸያፍ የሆነ ንግግር ነው። እያ መጨረሻ ላይ ፕራንክ አለ። ከሄርሜላም እንደዛ ነው ሁን አንተ ርሼ ነው የልብ የልባቸውን የሀሳባቸውን ያደርጉና ከዛ በኋላ ፕራንክ የሚባል ነገር አለ እና እዚህ ላይ ያለው በፌስቡክ በምንም አሁን ቫይራል ሆኖ በጣም ትልቅ ርዕሰ ጉዳይ ሆኗል። እና በምን መልኩ ዲስሪስፔክት እንደሚስቱ እዚህ ጋር ልጅ እያ አራስ ነች ገና ከወለደች ሁለት ወሯ ነው። ልጇን እየተንከባከበች ባለችበት ሁኔታ ላይ የሚናገራት ነገር በጣም በጣም ፍጹም ጸያፍ የሆነ ነገር ነው። ፍጹም ማለት ነው እኔ ቪዲዮ መስራቱን፣ እሺ በምን ሞራሉ እንደለቀቀው ራሱ ፍጹም ሊገባኝ አልቻለም። በምን ሞራሉ እዚህ ጋር እሷ ራሱ እሺ ብላ ተስማምታለ ቢሆን ቤተሰብ ያያል። እኔ እንዴት አይነት አሁን ዘንድሮ እየተካሄደ ያሉ ነገሮች በጣም ይገርመኛል። ጓደኞቿ ያሉ ቤተሰብ ያያል ፍጹም ከሱ የማይጠበቅ የነውር ነውር የሆነ ስራ ነው የሰራው። በኋላ ላይ ሀብል እየሰጣት ይቅርታ ቢጠይቅ ራሱ እዚህ ላይ የተናገራት ነገር ፍጹም ጸያፍ የሆነ ነው። ትንሿን እኔ ሙሉ ማሰማት ትንሽ ይከብደኛል። ትንሿን ቆረጥ አድርጌ እንድትሰሙት አደርጋለሁ። አዳምጡት። ምን አገናኘው ከማጥባት ነው

የተወሰነ ወይ ደግሞ ትንሽ ወጥሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኝ ነው። ምን ችግር አለው? ባሎቻቸው ጥሯቸው ሄዱት። ልጆቻቸውን ይዘዋል። ስራ የሚሰሩት ይሻላል፣ ይሻላል። ልብስ የሚያጠባል አይደል ወጣት ነሻ። ያለው ነገር ይገባሻል ብዬ ነው የነገርኩሻል። ምን ምንድን ነው የሚያስለክስሽ? ሁለት ልጅ አላት፣ እሶች እንደገና አንቺ ተደረበች። ሁለተኛ አንድ ውለድ ይቆያል አልኩ ነበር እኔ። እንትን ሁለተኛ እንዴት ሆነልህ ያልከው፣ እኮ እንውለድ። ግን አሁን እኮ ሁለት ወር ሙሉ ተቀመጥሻለሁ እንደ እናቶቻችን ሶስት ወር ልትታረሺኝ አለ። በቃ እንደ ፈረንጅ በአንድ ሳምንት ተነስቶ ስራ ይላሉ። አሁን ደግሞ ያለው ጊዜ ማለት ነው እንደድሮ አይደለም። ስለዚህ <Sess> አንዳንድ

ሪያክት እንደምታደርግ በምን መልኩ ስሜቷ እንደተጎዳ እዚህ ላይ ተመልከቱት። ምን ያህል እያለቀሰች እኔ መናገር የምፈልገው ነገር እውነት፣ ሚስትህን በዚህ ደረጃ ዲስሪስፔክት አድርገህ አዋርዳት በሚዲያ ጭምር የልጅህን እናት እንደዚህ ስሜቷ እስከሚጎዳ ድረስ እኔ ይህንን ተነጋግረው ነው አይደለም። ስቲል ፊቷ ላይ ያስታውቃል ስሜቷ ምን ያህል እንደተጎዳች ፊቷ ላይ ያስታውቃል። እና በምን ሞራሏ ነው ነገ እሱ ፊት እቺ ሚስቱ ምግብ የምትበላው ከእሱ ጋር ቀርባ እንዴ? ዛሬ እኮ ተማምና ብታደርገው እኮ ንግግሩ ነገ ያደማል እኮ ልጆቹ ያዩታል። ነገ አድጎ ልጁ ሲያይ ነገ ልጅቷ ስታይ አባታችን እንዲህ ነበር ስትል ምን ይሰማል? እኔ የምፈራው የአሁኑን አይደለም። አሁኑ ገባች ሾርት ሞሪ ተብሎ በቃ እንዲህ ተብሎ ሊታለፍ ይችላል ግን አንተ ራስህ እንደው የሚጸጽትህን ነገር ነው በዚህ ፎሎ ያገኘኸው። ፎሎ ይጥምሃል እውነት? አንዲት ልጅ ይህን ሀሳብ አንስታ የተናገረችውን ነገር እንስማው። በጣም ነው ተገርማ በጣም ስሜታ የሆና ነበር ስትናገር የነበረው እና በዚህ ጉዳይ ላይ ነው ስሙትግሚያቸዋለው እንባ የተናነቀኝ ሶስትም ጊዜ ጨረስት ማለት ነው። እና እንድትጠነቀቁ የምፈልገው ግን ምን እንደሆነ ታውቃላችሁ? ይሄ ስሜት በቃ የወለደች እናት ናት የምትረዳው በእርግዝናችሁ ወይም በአራስነታችሁ የተደረገላችሁም አትረሱም። ያደረጓችሁ አትረሱም። በነገራችን ትክክል፣ በተአምር በቃ እቺ በቃ እንዴት ነው በቃ ትንሽ ነገር ፈልጋችሁ ትንሽ ነገር ያገዟችሁ ሰዎች አትረሱም። ትንሽ ነገር ደግሞ ያረጓችሁ ሰዎች ደግሞ የዛሬ ሰላሳ አመት፣ ሀያ አመት ቢሆን አትረሱም። በነገራችን እንደ ልክ ትናንትና እንደተደረገ ነው ሆኖ የሚሰማችሁ እና በ በጣም ጥንቃቄ አድርጉ። አራስና እርጉዝ ጥንቃቄ አድርጉ እና እቺ ልጅ ሳያት አንድ ያ ነገር አንተ አትረባ ምትረባ አይደለም። ለመጀመሪያ ጊዜ አይደለም፣ ደግሞ ይሄ ፍራንክ አይደለም። በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስለሃታል፣ መቃኛ ያስታውቃል። በቃ እኔ የተረዳሁበት እስቲ ጻፍ ውስጥ እስቲ እናንተ እናንተ ከቪዲዮ የተረዳችሁት ነገር አለ። ሁለቱም ቪዲዮ አየሁት፣ የመጀመሪያውም አየሁት። ከዛ በኋላ ደግሞ ይቅርታ ብሎ ደግሞ የሰራውን ቪዲዮ ደግሞ ጊፍት ሲሰጣት አየሁት። ምንም ደስተኛ አይደለችም ልጅቷ። ግን አክራባ ማንተ በዚህ አጋጣሚ ግን ቀልድ አድርገህ ልክ ልኳን ነው የነገርካት እና አንቺን ግን የኔ በቃ አለ አይደለም፣ እርጋታዋ። የኔ ቆንጆ ደግሞ እንዴት እንደምታምር ድርብብ ያለች ለአንተ የምትገባ አይደለች፣ እንጂ እንቁ የሆነች ሚስት የሆነት እና በደንብ ቪዲዋ ነገር አጥፋላት፣ በቃ ቪዲዮ አጥፋላት። አሁን አንተ አሁን እዛ ላይ ትንሽ ፎሎ ምን ልታረገው ነው? በዚህ ያገኘው ፎሎሮች ማለት ነው ምን ልታረጋቸው ነው? ምንድን ነው የሚያደርጉልህ? ሚስትን አዋርደህ አንተም ተሰድበህ፣ ምንድን ነው የሚያደርግልህ? አንዳንድ ጊዜ ብር በቃል አይደለም። ለትዳራችሁ ለቤተሰብ ክብር ስጡ እባካችሁ፣ እባካችሁ። ከህግ አንጻር ደግሞ አንስታ ከህግ አንጻር ህጉ ምን ይላል የሚለውን ነገር ደግሞ፣ ይሄ ነገር ፕራንክ ነው ብሎ ቀልድ ብሎ ሊታለፍ ይችላል። ስለዚህ ከህግ አንጻር ራሱ ከህግ አግባር አንጻር ምን ይላል የሚለውን ደግሞ ቲክቶክ ላይ ታውቋታላችሁ፣ ሰብላ ሰፋ የሷ ኤልሳ ሰፋ ኤልሳ ሰብላ ሰፋ ሶሪ፣ ጠበቃ ነች እና ከህጉ አንጻር ደግሞ የሚለውን ነገር በስነ ስርዓት አብራርታለች። እሱንም ደግሞ እንስመው። ፕራንክ ወንጀል ነው እንደ ቆያችሁ ጠበቃ። እንግዲህ የዚች ከላይ ያለችው እህታችን ጉዳይ በጣም ቁጣ ቀስቅሷል። ብዙዎች አልቅሰዋል፣ ተመሳጅተዋል። ይሄ ነገር በመህር ደረጃ ማወቅ ያለብን ነገር ትዳር ላይ መከባበር፣ አንደርስታንድ መደራረግ መሰረታዊ ነገሮች ናቸው። በተለይ ደግሞ ሴቶች በሚወሉበት ሰዓት ነፍሰ ጥሩ ሆነው የምታረጉትን ነገር ባሎች እጅግ በጣም መጠንቀቅ አለባችሁ። የሚረሳ ነገር አይደለም፣ ሁላችንም የምናውቀው ኤክስፒሪየንስ ነው። እና በጣም በጥንቃቄ ማስኬድ አለባችሁ። ሳታውቁት ትዳራችሁን ለከፋ ችግር ለመለየት የሚያደርስ የማይጠፋ ቁስል ሊፈጥር ስለሚችል በዛ ሰዓት ብዙ የሆርሞን መለዋወጥም ስለሚኖር ባሎች፣ ሳታስቡት ሌላ ችግር እንዳትፈጥሩ። በወሊድና በአራስነት ጊዜ በጣም ጥንቃቄ ይፈልጋል። ህጉ ምን ይላል የሚለው በምናይበት ሰዓት ህጉ በግልጽ ፕራንክ ወንጀል ነው የሚል ድንጋጌ የለም። ነገር ግን አሁን አንድ ሰው ፕራንክ ነው ብሎ በሰራ ከህግ አንጻር ደግሞ አንስታ ከህግ አንጻር ህጉ ምን ይላል የሚለውን ነገር ደግሞ ይሄ ነገር ፕራንክ ነው ብሎ ቀልድ ብሎ ሊታልፍ ይችላል። ስለዚህ ለሌላ ህመም ቢዳረግ ያ ነገር በደረሰው ጉዳት፣ በአካል ጉዳት፣ በሞት ወይም በሌላ ምክንያት በቀጥታ የወንጀል ተጠያቂነት ሊያመጣ የሚችል ነው። ዞሮ ዞሮ ልግቷ ያ ቪዲዮን ከተለቀቀ በኋላ ፕራንክ እንዲህ ነው ብላ ቢላ ይዛ ደግሞ ሌላ ቪዲዮ እንድሰርም ተደርጋለች። ማለት የሰውየውን በጉዳዩ ላይ መጸጸትና ይቅርታዬ ማለት ነገር ጥያቄ ውስጥ የሚከት ነው። ልክ ፕራንክን እንደ ኖርማል እንድናየው የእሱንም እንድንቀበለው አይነት ነገር ነው የሚመስለው። እንዲህ ያለ ነገር ትዳርን የሚያዘልቅና ለባልና ሚስት ለልጆች መልካም ደስታንና እርካታን የሚሰጥ እንዳይሆን የሚያደርግ በመሆኑ ጥንቃቄ ልናረግና ልንማርበት ይገባል። አመሰግናለሁ። እንግዲህ እንደሰማችሁት ነው ውድ ቤተሰቦች። እና አንዳንድ የምናደርገው ነገር ላይ ኃላፊነት ብንወስድ። ነገ አንተ ብትታሰር ልጆች ይጎዳሉ። እቺ የምታስተዳድራቸው ልጆችን እየተንከባከበች ያለችው አንተ በምታመጣው ገቢ ነው። አይ ነው ግን እንደዚህ ሞራል የዘቀጠ ማለት ማሰብ የማትችል ልጅ ሆና እሷ አንተን አምና ቤት ተቀመጠች እንጂ ቺ ልጅ ከአንተ በላይም ኮ ገቢ የምታገኝ ሴት ልትሆን ትችላለች። ስለዚህ አንተ ኃላፊነት ሳይሰማ በእንደዚህ መልኩ አንተ ላመጣው ነገር ጦሶናት ወደ ህግም ሲኬድ፣ አሁን አንተ አሁን ብዙ ተጽዕኖ ውስጥ ትወድቃለህ። አንተም ደግሞ ሌላ አይምሮ መቃወስ ውስጥ ትወድቃለህ። ስለዚህ ሰው ቢያንስ በዚህ በጠላቻ ወይ ካወራው እሷን ይቅርታ ቪዲዮ መስራት ሳይሆን ቪዲዮውን ራሱ ማጥፋት አለብህ። ለእሷም ስነ ልቦና ይጎዳታል። ቪዲዮውን ራሱ አጥፋው ከቻልክ። ስለዚህ ተውናችሁም ከሆነ ምንም ይሆን ብቻ፣ ይሄ ፍጹም ስህተት ከሆነ ይህም ቪዲዮ ማጥፋት አለብህ ብዬ ነው የማስበው። ስለዚህ በጣም አደገኛ ነገር ነው። እኔ ብዙ ጊዜ እና አብርሃም ረኑ አሩታን የምንሰራው ብዙ ተመልካቾች ከነሱ ጥያቄ አንጻር ሲያነሳ ነው። ስለዚህ ከዚህ በኋላ ደግሞ አንዳንድ ሀሳቦችን በዚህ ጉዳይ ላይ እያነሳው እንመካከራለን፣ ሪያክት እናደርጋለን ማለት ነው። ስለዚህ ውድ ቤተሰቦቼ በዛ ይታይ። ኤኒዌይስ፣ በመጨረሻ የምነግራችሁ ነገር የሄርሜላ ወዳጅ የነበረው ልጅ እንግዲህ መረጃዋን እንግዲህ አውጥቶ ልብታል። በመጨረሻ ጓደኛውም ስለሱ የሚናገረው ነገር ያንን ነው፣ ስሜታዊ ሆኖ ነው የሚናገረው። ስለዚህ እንደዚህ አይነት ነገሮችን የምታደርጉ ሰዎች ተጠንቀቁ ለማለት ነው። እንወዳችኋለን። የዛሬው ይሄን ይመስላል ባይ